ዛሬ ሙሽሮች እንግዲህ እስከሚዜዎቻቸው ዱባይ ገብተዋል። በነገራችን ላይ ትናንትና ገቡ፣ ለዛሬ ነው ቪዲዮ የተለቀቀ ማለት ነው። ለማንኛውም ያው እንኳን ደህና መጣችሁ፣ ያው ዱሬዎችን ዊልካም በሉልን ምልናል። እንግዲህ ለእናንተ ነው አደራውን የሰጠን። በሰላም እንደገቡ ደግሞ በሰላም እንደዚህ እንደማርባቸው ኢትዮጵያ እንድትሸኝልን፣ ያው እኛም በክብር እንጠይቃቸዋለን ማለት ነው። እናንተ ግን እኔ ያየሁትን ነገር እናንተም አይታችኋል። መቼም ምንድነው አትሉኝም አብርሺ አብርሺ ምን እንዳትልኝ አብርሺ ከእጁ ላይ ከጣቱ ላይ ማለት ነው ቀለበት አለው። እስከዛሬ የቸዋለው ወቅት ነበረ። እንዲ እንዲ እንዲ እንዲ ምንድነው ነገሩ? ምንድነው ነገሩ? ወይስ ወንዶች ቀለበት ያስራሉ አሁን ቀደም ወይስ ሳያገቡ መቼ ነው ዱባይ የሚሄዱበት ነው? እንግዲህ ሁላችን እናውቃለና ዱባይ የሚሄዱት ቀለበት ሊያስሮ ነው። ቃል ኪዳን አይደል? ያው ቃል ኪዳን የሚባሉ ነው ቃል ኪዳን ቢያስኖሩ ግን አብርሺ እንዴት ከእጁ ላይ እንዴት ከጣቱ ላይ እንዴት ቀለበት ሊኖረው ይችላሉ? ወይስ ዱባይ ሲገቡ ያኔ ሁለቶች ባልና ሚስት ነን ብለው ስለሚሄዱ ባልና ሚስት ነን ብለው ስለሚሄዱ ለዚያ ነው የለበሰው? ወይስ ምንድን ነው? የገባች የገባች ኮሜንት ተሰርኩላችሁ፣ አስረዱኝ። እኔ ምንም ነገር የገባኝ የለም። ለማንኛውም የውቀት አለ ነው ብል እና እንግዲህ የተረዳሁት ያው ዱባይ ሲገቡ ቀለበት ካላረጋቸው ወይም ባልና ሚስት ተብለው ስለሚሄዱ ሁለታቸው ያው የአቦሽን መበተን ይዛ አንድ ስለሆነ እንደዚያ ብዬ ተረጎምኩት ማለት ነው። እንግዲህ ምንም ምንደው ብቻ አላውቅም ማለት ነው። ለማንኛውም እንግዲህ ዱባይ ገብተዋል፣ ኢሳቅ ከሌለበት ማለት ነው። ኢሳቅ የሌለበት ጨዋታ ምንም አይትም። አብርሽ ሰፕራይዝ አለ፣ ሰፕራይዝ አለ፣ ሰፕራይዝ አለ። ሰፕራይዙ ምንድን ነው? አዎ ኢሳቅማ ዱባይ ሄዶ ያው ፈታዘና እንደገና ደግሞ ዲጁን ቢጫወተው ያው በጣም በጣም የሚያደምቀው በጣም ደስ ይላል። ያው ኢሳቅ ያለበት ሁሉ ነገር ይደምቃል። ሞቤ ሞቤ ራሱ ወላይ ሞቤ ለእና አብረሽ በጣም ውበታቸው ነው። አብረሽ ደግሞ ለሞቤ በጣም ውበታቸው። ወይ ብቻ የሆነ ደስ ና ደስ የሚገራል እና ሞቤም መሄድ አለበት። ብቻ ሰፕራይዙ አንድ ሞቤ ሁለት የሳቅ መሆን አለበት። እንግዲህ እነሱ ሰፕራይዝ አላ እያሉ የበጉጉት ነው መቸው ሁሌ እኛ ከተዋወቅናቸው አንስተን ሁሌ ሰፕራይዝ፣ ሁሌ ሰፕራይዝ ያንን ነገር ሰፍ ብለን ስንጠብቅ ለነገ ይሉናል። አሁን ደግሞ አሁን ደግሞ ትናንትና ዛሬ ሰፕራይዝ፣ ሰፕራይዝ እያለ መቸው አብሬ ሽንብ ሽኮቤችን ነርስ አይማሩ ማለት ነው። አሁን እኛ በጉጉት እንደዚህ በሀሳብ እንደዚህ እንትን ከምትለድን ለምን ወዲሁር ማት ነግሮን ነገ ደግሞ እንግዲህ በአንድ ቤት እንጠብቃቸው። በማንኛውም ዱሮ ስለገቡ አብርሺ ና ወታ እንዲሁም ሚዜዎቻቸውን መዳን ነጽጌ በጣም እናመሰግናለን። ከጎናቸው ስላላቸው ምንም ሆነ በክፉም በደጉም ስትሰሩም ስትበሉ ምን ብቻ እኔ እኔ በነገራችን ላይ በቃ ያለፈውን ነገር አልፏል። ከጎናቸው አሁን ሜሪ መዳን መጽጌ አሁን ነው ጓደኝነት የተቀላቀሏቸው። እኛ እና አብርሽ የምናውቃቸው በቸ ነው ቡታጀራ አንስተ ነው የምናውቃቸው እና እንግዲህ ከቡታጀራ በጣም ብዙ ጓደኞች አላቸው። አንዷቸው እና አብርሽ ነው ታታውቃላቸው። ግን አሁን የአዲስ አበባዎቹ በለጡ እና አዲስ አበባ እኔ እኮ የተማረ ሰው ይግደለኝ የምል ሁሌ እኮ እንደ የተማረ ሰው ይግደለኝ። እና ለማንኛውም እናንተ አብርሽ ማለቴ ጽጌንም ዳንኤልም እነ ሜሪንም ሁለተኛ እንግዲህ ያንጠላቸው ለእነሱ ድምቀቶች እንግዲህ ከተሳሳትሁ ይቅርታ። አዎ የመጡበት መንገድ በጣም የሚያስጠላ በጣም የሚደብር ነበር፣ ግን ቢሆንም አሁን አብረዋቸው አሉ፣ ከጎናቸው ሊያደምቋቸው። ያው በሰው ሀገር ያው ብዙ ሰውቃላቸው የመዳዊ ቀሞች የወይምና ከሰው ቤት የምንሰራ ሰራተኛ ነን። ምንም የራሳችን ስራ ከሆነ ሱቅ ወይም የራሳችን የሆነ ነገር ቢኖር ለመቼም ይኸው ስራ ስራ ታውቃላችሁ። አንድ ቀን ሱቃችን ልንዘጋ ማንችልም፣ ወይም አንድ ቀን የሆነ ስራችን ማቋረጥ አንፈልግም። እንግዲህ እነሱ ለምን በሰው ሀገር ሄደው ብቻቸውን እንደዚህ እንትን ይላሉ ብለው አብረዋቸው ያው ስለሄዱ እኔ ወላሂ በራሴ ብኔ በራሴ ስም ወይም በእናንተ ወደዳችሁ ጥላችሁ፣ በእናንተ ስም እነዳኒ ነፅጌ ነሜሪን በጣም በጣም ነው የምናመሰግናችሁ። አብረው እንግዲህ የዲዛይን ወጭ እዩ ከጠያሮ አንስታችሁ፣ ከዚያ ወጪ፣ ከሆቴሉ እንደዚህ ያሉ ይሄ ሁላ ተቋቁመው እኛን ኦዲየንሶቻቸውን እስቲ በዚህ እንካሳቸው ብሎ አብረው በመሄዳቸው እኔ በጣም በጣም ነው ወላሂ ያመሰግንኋቸው ለምን በአሁኑ ሰዓት እንደዚህ ያለ ጓደኛ አይገኝም። በአሁኑ ሰዓት ምንድነው ጥቅም ነው እነዚህ ልጆች። አዎ በእናሩታ በእናብርሺ ብዙ ነገር ተጠቅመዋል፣ አውቃለሁኝ መቶ በመቶ ቢሆንም ግን ደግሞ ያነ ጥቅማቸውን አይ እኛ ለጥቅማቸው ለጥቅማቸው ምናምን እንደዚህ እንደዚህ የቀረቧቸው ብንላቸው ው ይሰማሉ፣ ያዳምጣሉ፣ ይገባቸዋል። እና ያንን ነገር በዚህ ስለ ካሱልነ እኔ በራሴ ወላይ በጣም ነው ያመሰግናቸው እና እንግዲህ ነገ ለመስራት አዘና እያሉ በማን ቤት እንደሚለቀቅ አላወቅም። እንግዲህ የአብርሺ ቀለበት ግራ ገብታኛለች። የአብርሺ ቀለበት ማለት ነው። አብርሺ ምንድናት ነገሯ? ሰዓት ታስረዳ ነው ያንተ እኮ ወይ ማትታይም ብለህ እንደሆን ብቻ እስከ ዛሬ ሰዓትም ለብሶ ይቻለው ቀለበት ለብሶ ይቻለው። ዛሬ ግን ቀለበት ለብሶ አይየሁት። እንግዲህ የሀገሩ ህግ ሊሆን ይችላል። ባልና ምስት አሁን ከዚህ ሀገር ሰውዬ ባልና ምስት ሆኖ ሴትየታል ምስት ሴታለች ምስት ባልች ምናምን ነገር ሲባል ይኸው ለዚያ መሰለኝ ህጉ አንድ ሊሆን ይችላል። ና ለዚያ ነው ዋንኛው ነገ እንግዲህ እንጠብቃለን። በአዲስ ቪዲዮ እኛም በአዲስ ቪዲዮ እስከምንመጣ ይህም ቤት ደግሞ አዲስ በሆናቸው ሰብስክራይብ ላይክ እያደረጋችሁ እኔንም አበረታቱኝ። ስራ የለኝም ማለት ነው በእውነት ኢትዮጵያን አሳድጉልኝ እናንተ ኢትዮጵያን ያሳደጉልኝ ከብር ነው በላቸው። ስራ ፈተው እኮ አብረሽ እናሩታል። አብዬ ላይ ብላይ ያፌን ከፍቼ እየዋልኩኝ እያደረኩኝ፣ አምስት አመት የሰራውበትን ስራ በቃ የወር ደሞዜን ቀሙኝ ቀሙኝ ቀሙኝ። ቆይኝ አረቦች ማለት ነው ረስቸው። አቤት አርገና የቱቡን አሳደጉት ለማለት ነው።